አንዬ እሚላት እግል ስር ወቃ እክሽ እባክሽ እባክሽ እያለች ተማጸነች። ወይዘሪት ሜላት ትሰምኛለሽ ጂ አንቺ በጣም ውሸታም እና አጭበርባሪ ቀጣፊ ሴትነሻ አለቻት። ምላሴና ሰላምዬ ሁነው እናታቸውን በጣም አዋረዷት። ትሰምኛለሽ አንቺ ማለት በጣም የወረድሽ ሴት ነች እንዴት ነው ለሀና አባት ሕክምና አልከፍልም ከዚህ በኋላ ብለሽ ቃልሽን ያጠፍሽው? እኛ ኮ ባንክ አይደለንም። እሺ እንደፈለግን ከሀንዬ ጎን ሂደን መቆም እንችላለን። አንቺ ግን በጣም ታሳዝኛለሽ። ሰላምዬ ቆይ አንዴ፣ ጥሩ ነሽ አልልሽ፣ መልሰሽ ትከፍያለሽ። ክፉ ነሽ አልልሽ፣ ከዛ ደግሞ ደግነትሽ ይመጣል። ቆይ ለአንቺ ሁለት መቶ ብር እውነት ለመናገር በስቶብሽ ነው። እንዶ ምን አይነት ሴት ነሽ? በጣም ትገርሚያለሽ። ግን ደግሞም ወደድሽም ጠላሽም ሀንዬ እህታችን ናት ብለው ግግማሉ። ምላሴ እኔ አመመህ እንደ ልጅ ብላስ ጠይቀው። አይ ደህና ነኝ ነው የምልሽ። እንዴ ዛሬ እኮ እንዴት ዋልሽም እንዴት አደርሽም አላልከኝም። እና ምን ይጠበስ? እና ምን ላድርግ ደና ነኝ አልኩሽ። አማ ከሆነ ሆስፒታል ብለው ስትለው ዘተላው አልሻይደር ሆስፒታል እኔ አልሄድም። እንዴ ለምን እንደው ማትሄደው? ምክንያቱም ሆስፒታል የታመመሰው እያለ እሱን ሳታዲኒ እኔም ማዳን ስለማትች። ቆይ ግን ማዬ፣ ሃና ይሄን ያህል ምን ብታደርግሽ ነው? እና ደግሞ ሳይንስ እኮ ነው ሳይንስ። የማይወርሽ ይመስልሻል? አንቺ ሳይንስን አምነሽ ከእውነታው የራቅሽ እንደሆነ እኔም እንዳንቺ እንደሆነልሽ ፈልገሽ ነው። ሰላምዬ፣ ከእህትነት ማንም የሚፍቃት የለም። አንቺ ምርጫሽን መርጠሻል። እኛም ደግሞ ምርጫችንን እንመጣለን። አንቺ ደግሞ እንደፈለግሽ የምታደርግን የባንክ ብር አይደለንም። እሺ፣ የሰው ልጅ ነን። እኛም ክብር አለን ብሎ በቃ አሁን ትሰሚያለሽ እጂ እንዴ ቆይች ልጅ የእኔም ቤት ለምንድነው የምትበጠብጠው? እንደው እዛም ሄዳ በቃ ከዚህም ቀርታ መበጥበጧን አታውም ማለት ነው ብላ ስትናገር፣ አይ ማየት፣ የኛ ሕይወት እኮ የበጠበጥሽው አንቺ ነሽ እንጂ በፍጹም ሀኒቹ አይደለችም። ለምን እንደታውቂያለሽ ለምንድን ነው ብላ ስትጠይቀው፣ ሁሌም እኔ እኔ ያልኩት ይሁን ስለምትይ፣ አባዬንም እኮ እኛ ፈልገን ሳይሆን አንቺ ፈልገሽ ነው ያባረርሽው እና ያለ አባት እንድናድግ ያደረግሽው ደግሞ አንቺ ነሽ ይገባሻል። ሀሊቾ ምንም አላደረገችም። እልቅስ ሀና ማለት ለአባቷ ማሳከሚያ ደፋ ቀና የምትል ምስኪን ሴት ነች ብሎ በጣም እናቱን ተናገራት። ሰላምዬ ሆስፒታል ሂዳ ጠየቀቻት። እንዴ ሰላምዬ ትመጣሽ እንዴ ብላ ስትላት፣ እና ላልመጣ ነበር እንዴ ያውን በዚህ ቀን፣ ምን ነው እንደ እናቴ ያደርገሽ አሰብሽኝ እንዴ? ኧረ በፍጹም እንደዛ አይደለም እና እንደዛ ካልሆነማ እኔ የማልመጣበት ምንም ምክንያት የለኝም። ተያት እባክሽ፣ እኔማ ዛሬ በጥፊ በያት በያት ነበረ ያለኝ አለ። ኧረ እንደዛ አትበይ፣ እትዬም እኮ እውነት አላቸው። ሀና አሁን ታይም ብየሻለሁ አታናጅኛቸው። ስለምን እውነት ነው የምታወሪው? የቱንም ያህል እውነት ቢሆን የሰው ልጅ እኮ ገንዘብ እኮ ለጎዳና ሰውም ይሰጣል። አይደለም አንቺ እኔን ደም ሰጥተሽ አሳክመሽኝ። ሲቀጥል እስኪ ንገሪኝ፣ ገና ትናንትና መታ ዲኤንኤኮ ሊዋሽም ይችላል። ቴክኖሎጂ ነው ሳይንስ ነው። እና ሳይንስ ሁሉ እውነት ነው ያለው ምንድን ነው? ተይኝ ባክሽ ብላ በጣም ተናደደች። ምላሴና ሰላምዬ የመጨረሻ ምርጫቸው እንግዲህ ከእናታቸው ሰርቀው ለሀኒቾ መስጠት ነው ያላቸው አማራጭ። የሀንዬ አባት እንደምንም ብሎ መታከም አለበት። እናም ከእኛ መስረቅ አለብን ስትል ምን አለ? አዎ ያለው አማራጭ ይሄ ነው። ሰርቀን እናሳከማለን እንጂ እኔ በፍጹም እኔ በህይወት እያለሁ ሀንዬ አባቷ ናታ ስታለቅስ እንድትኖር አልፈቅድም ብላ ሰላምዬ ለወንድሟ ነገረችው። ወንድሟም ደግሞ እህቴ በጣም ከባድ ነው፣ ምን አይነት ሪስክ እንዲሆነ ግን አላቅም ብሎ ሲላት ትሰማኛለህ? ምላሴ በቃ የምትፈልግ ከሆነ ከእኔ ጋር ትተባበረኛለህ፣ ካልሆነ ግን አርፈህ ተቀመጥ። ምክንያቱም እኔ ላስቸግርህ አልፈልግም እና ምርጫው ያንተ ነው አለችው። ምላሴም ለማንኛውም ዛሬ አዳርህን አስብበትና ነገ ትወስናለህ ብላ ማስጠንቀቂያ ሰጠችው። እናም ምላሴ በጣም እየተጨነቀ ይገኛል። ልስረቅ ወይ አልስረቅ ወይ፣ እሽ ልበላት ወይ አልበላት ወይ እያለ ሀንዬ ጋ በቀጣይ ሂዶ አባቷን እንደሚያላቅ ቃል ገብቷል። ለሰላምዬ ሰላም ውድና የተከበራቸው የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን፣ ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉ እጅጉን አድርጌ አመሰግናለሁ። ኖላዊ ድራማ እንደቀጠለ ይገኛል። እጅግ የሚያስተምርና እጅግ ልብ የሚሰብር ቪዲዮ እስከ መጨረሻው አይታችሁ ሀሳብ እና አስተያየታችሁን ኮሜንት ላይ ብታስቀምጡልኝ በጣም ደስ ይለኛል። ቀጣይ ደግሞ ከዚህ የበለጠ በርትቼ እንድሰራ ሞራል ይሆነኛል ማለት ነው። እናም ዶክተሩ ሃኒቾ ጋር መጣና አረ ዶክተር ለምንድን ነው ግን አባዬ የማይነቃው ብላ ስጠይቀው አይዞሻና ይነቃል እኮ ቀጣዩን ህክምና ያድርግና ከዛም በኋላ ነው የሚነቃው ብሎ ነገራት እና ታዲያ ዶክተር ለምንድን ነው ቀጣዩ ህክምና የማይደረግለት እሱንማ እኮ ነግረኸኛል ብላ አለችው ከዛም በኋላ አውቃለሁኝ እሱማ እንደሚደረግ ግን አንድ ችግር አለ። ሀኒቹ አለ። ምንድን ነው ችግሩ ዶክተር እስኪ ንገረኝ። ያው ታውቂ የለ ይሄ ህክምና የሚሸፈነው በወይዘሪት ሜላት ነው እና ዶክተር እናማ አልከፍልም ከዚህ በኋላ አቁም ያለሁኝ ብላ ጧት መርዶ ነግረኛለች ብሎ ሲነምን አለች። በጣም ደነገጠች። ግን ለምን ፈጣሪ ሆይ ምን አይነ ጉር ነው ብላ በራሱ አዘነች። ከዚያም ወደ ጆሮ ጋር ደወለችበትና ጆሮ ደግሞ እሺ ሀኒቾ መጣሁኝ አላት። ከዛ እሱ ደግሞ ጓደኛውን ጠራና ጓደኛውም ደግሞ መጣ። እንዴ ቆይ አንተ በዚህ በጧት ለምንድን ነው እንደዚህ ያደረግከኝ? ሲለው ሀኒቾ እኮ ደወለች ማለት ሀዘር ደቀሱ። እንዴ አንተ የምን ደቀሱ ነው? አረ ምን አይነቱ ነው እረማ አይበጀው እሱ አይሞትም። እና ታዲያ በ በጠዋት እስኪ ንገረኝ አሁን እኮ እኔ በጣም ርወኛል ደግሞ ማጨስም እንፈልጋለን አሁን በዚህ ሰዓት ፋዘርግም ሆነው ይኸው፣ እባክህ ደግ ሰውም ነው። ትሰማኛለህ ጆ፣ አንተ አትተምች እኔ እንደዚህ አይነት ቀልድ አልፈልግም። መቼም ቢሆኑ ትተውን አይሄዱም ብሎ ሲጮህበትና አጋጨውና ሄደ እሺ ጆሮ ቆየ እኮ አሴር፣ ቆየ እኮ አለችው። በጣም ይቅርታ ይሄ ጋር ሁኜ እኮ ነው እና ምንድን ተፈጠረ? ጉር ሁኜ የላችኋለሁ እ አረኔ አለሁ አለተምቹ። በጣም ይቅርታ በጣም ይቅርታ አለችው። ችግር የለውም ምን ሆነሽ ነው ብሎ ሲላት፣ ከዚያም በኋላ ጉር ሁኜ የላችኋለሁ እኮ ስለ ምን ጉር ነው የምታወሪው? ነገርና ህክምናው እኮ የምትከፍልልኝ ሴትዮ አቁማለች። ምን አዎ እና እናማ እኔ የሆነ ነገር ልፈልግ አሁን እናንተ እዚህ ሁኑ ብላ ስቴ ከዛ ደግሞ አሴር በቃ እኔም ልሂድ ተከትያ ሲል ምን እኔ ብቻዬን እንዴ? አንተማ ፋዘርን ጠብቅ ብሎ ትዶ ከዛ ተንቹ አረ እባክህ ተነስ፣ አረ ተነስ፣ ፋያው እንደዚህማ መሆን አየለበትም፣ እያለ ብቻውን ከወደ ከወድ ማለት ጀመረ። ከዛ ዝም ሲለው ወይኔ ጭራሽ ብለው ብለው ከአስክሬን ጋር ትተውኝ ሄዱ እንዴ ብሎ ብቻውን ማውራት ጀመረ። ከዛም በኋላ እንዲህ አንቹ አረ ተረጋጊ እንዲ አባይ የለመን ትተው መጣ ረ ላባትሽማ ተምሳል እኮ። ቆይ አንቺ ግን ልትሄጂ ነው? እሴትዬ ዋጋ ሄጄ ይቅርታ አልጠይቃት ነው። ስለምን ይቅርታ ነው የምትይው? በፍጹም አልፈቅድልሽም። እና አባቴ ይሙት እንዴ? አይሆንም፣ ሌላ አማራጭ እንፈልጋለን። ምንም አማራጭ የለም። የመጨረሻ አማራጭን እሷ ናት። ስለዚህ ተነስቼ እግሯ ስር ተደፍቼ ይቅርታ እጠይቃታለሁኝ ብላ ስትል በፍጹም አጠይቂም ብሎ ተጣላት። አይ ትሰማኛለህ አንተ አባት ስላልሆነ ነው እንዴ ብላ ተናደደችበት። እንዴ እንዴት እንደዛ ትያለሽ ለእኔም እኮ አባቴ ናቸው ታይሃልቾ ብሎ ሲላት ተውኝ በቃ። አይ ውልክ አሁን ቢያንስ እንደውም አንተ ፈልገህ ማሳከም ሲገባህ እንደዛ አይነት ነገር ትናገረኛለህ። እንደውም እንዳታስቆመኝ ቢያንስ ማድረግ ካልቻልክ እንኳ እንድታስቆመኝ አልፈልግም ብላ እግሯ ስል ሄደች እና እባክዎት እትዬ እባክዎት አባቴ ሊሞትብኝ ነው እያለች እምባ ደም ብታለቅስ እንኳ በፍጹም እና ፊቱ እሽ ልትል አልቻለችም። አልፈልግሽም አንቺ በጣም አጭበርባሪ፣ ና ቀጣፊ ነሽ። እባክዎትን ብትላቸውም እንደውም ማሽቀንጠራ ጣለቻቸው። ከዛም በኋላ ሂጂልኝ፣ ውጪልኝ፣ ድጋሜ ላይሽ አልፈልግም ብለው ሲናገሯት፣ ከዛ ሀኒቾ በጣም ባሳትና አለቀሰች። እትዬ ስላደረጉልኝ ነገር ከልብ አመሰግናለሁ። እስከ ዛሬ አንቱ ለእኔ ብዙ ነገር አድርገውልኛል፣ ግን በአሁኑ በጣም ተሳስተዋል፣ ይገርማል ብላ ስትል ማለት እኔም ክፉ እያልሽ ነው? አይ፣ እንደዛ አይደለም፣ ነገር ግን እውነት ተደብቆ አይቀርም። እናም አሁን እሄዳለሁ። እውነቱ የወጣ ግን ግን እርስዎ ያዝናሉ። ያን ጊዜ ደግሞ ሀና አትመለስም። አባቴ ደግሞ በአንቺ ገንዘብ ሳይሆን በፈጣሪ እርዳታ ታክሞ እንደሚወጣ እኔ ሀና ኑላወ አይደለሁም ብላ ዝታባት ስትሄድ፣ ያችኛ አይቱ ደግሞ እንግዲህ ያቺ እርግብ ተብያዋ በሳቅ ከበሩ ስር ሆና ይሄ ሁሉ ግብ እያዳመጠች ነበር። ከዛም ፈገግ እያለች ደስታዋን ማጣጣም ጀመረች። አታስቢ ለጊዜው ነው እንጂ ደስ የሚልሽ፣ በቀጣዩ ፓርት እንደምታለቅሽ እናያለን ማለት ነው። ከዛም በኋላ መጣና ምላሴ እንዴ፣ ደግሞ ዛሬ ሰዎቹ የለውም እንዴ ብሎ ጠየቃት። ማለት እኔ ሰው አይደለሁም ማለቴ፣ አንቺን አይቼሻለሁ። አንቺን ማለቴ አይደለም። እና እናቴ ሰላም፣ ሰላም የት እንደወጣች አላውቅም። እናቴ ግን አሁን ባዩሽ ጋር ሂዳለች። ጓድ አክስቴ ጋር ምን? አዎ እሺ ሀና አልመጣችም እንዴ? ከዛ ሁሉ በኋላ ትመጣለች እንዴ? ብላ ነገረችው። ማለት አልገባኝም። ምን አድርጋለች? አይ ግን ለማንኛውም መታ ነበር። ማለት አልገባኝም። አዎ፣ ማለት መታ ብታይ፣ እትዬ፣ እናቴ እግር ስር ወርቃ፣ በጣም ይቅርታ የአባቴን ሕክምና ማድረግ አለበት ብላ ስትል እና፣ ሕክምናውን እያደረገ አይደለም እንዴ? አይ እማያቁማለች። ምን እኔ አላምንሽም። እኔ ለምን ዋሻለሁኝ ግን፣ ቢገርምህ ወንድሜ ቢኖረኝ እኔ ራሱ ሰጣት ነበር። በጣም ነው ያለቀሰችው እናቴ ግን በጣም ጨከነችባት። አረ እንደውም አልፈልግሽም፣ ውጭልኝ ብላ ረግጣት ሁሉ ነው ያባረረቻት ብላ ስትለኩ ሰው በጣም ደነገጠ። እማዬ ግን ምን አይነት ሴትዮ ነች? ቆይ እሷ የኔ እናት ናት ብሎ በጣም አዘነ። ከዛም ከተናገረች በኋላ እርግብ ደስ አላት። ምክንያቱም እርግብ ያንን ቤት ለማቀጣጠል ነው የምትፈልገው። ከዛም ብላሴ ሩም ሆዶ ዝም ብሎ ተቀመጠ። ከዛ እናቲቱ መጣችና፣ እንዴ ኔ ልጅ መትሃል እንዴ አለችው። አዎ መጥቻለሁ። እንዴ ዛሬማ አልሳምከኝም፣ ደግሞ ምኑ ነህ ነው አመመህ እንዴ? አላመመኝም። አንዳንድ ጊዜ ዝምታ ጥሩ ነው። ረ ኔ ልጅ እንደዛማ አትበል። ምን ችግር አለው? ምን ዝምታ አሪፍ ነገር ነው ብሎ መለሰላት። ከዛ ጥሩ እንደዛ ከሆነ ግን አሞ ከሆነ ሆስፒታል ሆስፒታል፣ የታመመውን ሳታሳክሚ እኔን ጭራሽ ልታሳክሚ? አይዞሽ፣ እኔ መታከም አልፈልግም። ምን ማለት ነው ደግሞ? ጭራሽ ያችሃና ነገረችህ? በፍጹም እሷንማ አመናጭቀሽ ከቤት አባረረሻት፣ እንዴት ነው የምንገናኘው? እሷ አልነገረችኝም። እናም እባክሽ ዝም ብለሽ ሰው ላይ አትፍረጂ። እና ማን ነው እሱን፣ ፈልገሽ ድረሽበት። ቆይ እሷ ግን የኛ ቤተሰብ አይደለሽም እና ቤተሰብም አይደለሽም ብያት። አሁንም ተስፋ አትቆርጥም? አይ ሳይንስ እኮ ይዋሻል ደግሞ ሀና፣ እውነት ለመናገር ገንዘብ ፈልጋ ሳይሆን እሷ የሰው ልክ ናት። አንቺ ግን እምትገርሚ ነሽ። ሰላሜን የበጠበጠችው ብላ ስትልም የኛም ቤት ሰላም የበጠበጠችው ሀና ሳትሆን አንቺ ነሽ። አባቴን እኮ ያለኛ ፍቃድ ነው አንቺ ከቤት ያባረርሽው። እኛን ጠይቀሽናል? ሁሉን ነገር በራስሽ ፍቃድ እንጂ በእኛ ፈቃድ አይደለም። ልጆቼ አንድ ቀን ምን ይፈልጋሉ፣ ምን አስፈለጋቸው ብለሽ አታቂም። ሁሌ ባንቺ እንድንመራ ነው የምትፈልጊው። በአሁኑ ግን አይሆንም። ምክንያቱም ሀኒቾን ለብቻዋ አንተዋትም። እናም ጠብቂ ብሎ ዝቶባት ወጣ። እንግዲህ ወይዘሪት ሜላት ገና ይገባሻል። ገና ወደፊት ትጨለያለሽ ማለት ነው። መጨለልሽ አይቀርም እና ሀኒ ቾን እንደዛ አስለቅሰሽ አትቀሪያትም። ተምቹ እንደምንም ብዬ ይህን ብር ማገኘት አለብኝ እያለ ያን ልጅ እንግዲህ አግኝቶ በጥፊ በርግጫ ብሎ እነዛን ሰው ታገናኘኛለህ፣ ደግሞም ሁለት መቶ ሺ ብሩን ትጠይቃለህ ብሎ ሲለው እንዴት አድርጌ ስልኬንም እንኳ ቀምተውኛል እና ደግሞ እባክህ ህግ ባለበት ሀገር እንደዛ አታድርገኝ ሲለው እና ህግ ያለው ለአንተ ብቻ ነው እንዴ ለእነሱ ስጌ የለም ለሚያስፈራሩ ሰው ብሎ በጣም ተናገረው። ቢሆንም እንኳ አሁን ተምቾ እሳት ለብሶ እሳት ጎርሷል። ዶክተሩ ጆሮ ተንበርክኮ ቢለምነውም እንኳ እሽ ሊለው አልቻለም። ይህ የግል ሆስፒታል ነው እና ሁሉም ነገር በገንዘብ ነው ብሎ ጆሮን ረግጦት ሄደ። የእውነት ዛሬ ያህኒቾ ለቅሶ እና የአሲር ወይም ደግሞ የጆሮ ለቅሶ እውነተኛ ታሪክ እስከሚመስለኝ ድረስ ልቤን ነው የሰበረው። በጣም ያሳዝናል እውነት